በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወደ አጎታቸው አቡ ጣሊብ በዝምታ እና በዝግታ ቀስ ብለው ጠጋሉ። አጎቴ ፍቃድ ስጡኝ፣ ለኔ እባክህ፣ እኔ በእርግጠኝነት ዱዓ ካደረግሁ አላሁ ተዓላ ዝናብን ያዘንባል። አጎት አቡ ጣሊብም እንዲያሉ መሐመድ፣ እዚህ እኮ የመካ ትልልቅ ባለሥልጣኖችና ትልልቅ ከበርቴዎች አሉ። እነዚህ ሁሉ ዱዓ እያደረጉ ዝናብ እንኳን ሊዘንብ አልቻለም። አንተ ምን ልታደርግ ትችላለህ? ያውም በዚህ በአንተ የተነሳስ እንዴት ዝናብ ሊዘንብ ይችላል? በል ወደ ኋላ ሂድ ሲሉት ጸጣሉና ወደ ኋላቸው ተፈቃቀሉ። ሰዎችም ሰብሰብ ብለው በድጋሚ አንተ የካዕባ ጌታ ሆይ እባክህን ዝናብን ይለግሰን ሲሉ፣ ነገር ግን ምንም ዝናብ ሊዘንብ አልቻለም። ሁላቸውም ተዳከሙና ሲቀመጡ፣ አጎታቸው አቡ ጧሊብ ወደ ኋላ ዘወር ብለው ሲያዩ መሐመድ ሰለላሁ ዐለይሂ ወሰለም አሁንም እንደቆሙ ናቸው። ከዛም ቆጣ ብለው አንተ መሐመድ ለምንድነው በድጋሚ ወደዚህ የመጣኸው አሉት። ነቢዩም ስለ ላሁ ለ ስለም ረጋ ባለ ድምፅ አጎቴ ለአብህን ኩል ጠርድልህን የመጣሁት አሏቸው። ይህንን ሲሰሙ አጎት አቡጣሊብ በጣም አዘኑና እቅፍ አደረጉት። ፈጻም ነቢያችን ስለ ላሁ ለ ስለም በድጋሚ አጎቴ እባክን ወደ ከአባ ጠጋ እንድል ፍቀድልኝ፣ እኔ አንድ የዛ ሄጅ ዱዓ ካደረብ አላሁ ተላ ዝናብ ይሰጠናል አሏቸው። ይህንን ንግግራቸውንም የመካ አንድ ባለሥልጣን ሰው ረሱላችንም ስለ ላሁ ለ ስለም ጮክ ብለው እያሉ ተመልከቱ እናንተ የመካ ሕዝቦች ወይ ውሃ እየመጣ ነው ሲሏቸው እኛ በሙቀት እየሞትን ነው። ውሃ የታለ፣ ውሃ የታል ዝናብ ብለው አሏቸው። ውሃ እየመጣ ነው ትላለህ እንዴ ሲሏቸው ምንም መልስ አልሰጡም። አንደኛው ሙሐመድ አንተ ወደፊት ሂድ። ሁለተኛው ደግሞ ይችላል ገያው ነው ይሄ ጻለ ወደፊት ከሄደና ዱዓችንን ከተቀበለን ጌታችን ይሄን ያደርግ ይጠፋል አለ። ብዙ ከተለፋለፉና ከተጨቃጨቁ በኋላም ወደፊት እንዲሄዱ ተፈቀደላቸው። ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ከአባ ጠገብ ሆነው ወደ ሰማይ እያዩ ዱዓ ማድረግ ጀመሩ። የአላህ በረህመት ተሐርት ላይ ወዲያውኑ ሰማይ ላይ ጥቁር ደመናዎች ታዩ። ቀዝቃዛ አየርም ነፋሰና እጅግ በጣም ኃይለኛ ዝናብ ዝነብ ጀመረ። ለጥቂት ቀናቶችን በመካና ዙሪያው እንዳለ ውሃ በውሃ ሁሉም ተደሰተ። ልጆችን በውሃ መጫወት ጀመሩ። ሁሉም እየረጠበ ወደ ቤቱ መሄድ ጀመረ። የተከበራቸው አድማጮችና ተመልካቾቼ፣ ይሄ ነገር የታሪኩ አንድ አካል ብቻ ሳይሆን የፍቅር የሰብርና የተቋም ሳ የእኛ ራህመተኛው ነቢያችን ስለ ላ ስለም ስንት ችግሮችን ተቋቁመዋል። ማንንም ግን አልተራገሙ፣ ብቻ ለአላሁ ተዓላ ዱዓ አደረጉ። የአላህ ኡመቶችን ይቅር በላቸው። መዲና ውስጥ የዛን ቀን የዝምታ ጥላ አጥልቶ ነበር። የስክምላውአን ሀዘን ውስጥ ንደዱ። የነቢያችን የህ ጉዳይ በአራቱ መቅጣጫዎች ተሰምቶ ነበር። ፋጢማ ረዲየላሁ አንሃ ወደ ረሱላችን ሰለላሁ አለይሂ ወሰለም ቤት በፍጥነት እየሄዱ ነበር። የዛን ቀን ሰማይ ላይ ነበር ጨረቃ። ሰሃባዎች ተሰብስበው ቁጭ ብለዋል። የተወሰኑት እያለቀሱ፣ የተወሰኑት ልባቸው ላይ ድንጋይ ቁጭ አድርገዋል። ማንም ምንም እየተናገረ አይደለም። በቃ በትንሹ ስቅታ